ግለሰባዊ ብልጽግና በሚል ከዚህ ከፐርሰናል ፋይናንስ ጋር የተያያዙ ፐርሰናል ፋይናንስ ወደ አማርኛ የግል ገንዘብ አስተዳደር በሚል ስለሚረዝምብን ዓለም ላይ እጅግ በጣም በርካታ የተጻፉ መጽሐፍት በማየት በተቻለ መጠን እስኪ ቶፕ ፎርቲ እነማን ናቸው ቤስትሰለር የሆኑ ብለን ባለፈው አውርተን ነበር እዚሁ ቀጽ ላይና እነዚህን መጽሐፍት ሙሉ በሙሉ ዲቴይል ሳንገባ፣ ነገር ግን ቴካዌይ በሚመስል መልኩ ወደ አማርኛ ዋና ዋና ነጥቦችን ለአንባቢ እንዲያነሳሳ ፍንጭ ሰጥተን፣ አንባቢ ምናልባት የራሱን ካራክተር የራሱን ባህሪ እዛ መጽሐፍ ላይ ሊያገኘው ስለሚችል ያን መጽሐፍ ስፔሲፊክ መርጦ ሄዶ እንዲያነበው ከተቻለ ሁሉንም ካልቻለ ደግሞ መርጦ የራሱን ውሳኔ ወስኖ እንዲያነብ በሚል የተጨመቁ አርባ መጽሐፍት ቀርበዋል ማለት ነው። አጠቃላይ ፐርሰናል ፋይናንስ የሚለውን ፐርሰናል ዌልዝ ብለን የግል ፋይናንስ የሚለውን ተረጎም ነው እና ግለሰባዊ ብልጽግና ብለን አቅርበናል ስለዚህ በሰሞኑን በተከታታይ እነዚህ መጽሐፍቶች በአስር ደቂቃ ውስጥ ምናልባትም አምስት መጽሐፍቶችን ልንጠቁማችሁ እንችላለን። እንግዲህ ከዛ ውስጥ አንባቢ መርጦ የፈለገውን እንዲያነብ በኦንላይንም ይገዛል፣ በኦዲዮም አሉ። በቻለ መጠን ደግሞ ልክ እንደዚህ በሃርድኮፒ ማንበብ ይቻላል ማለት ነው። ስለዚህ ለአንድ ግለሰብ እድገት መነሻው የስብዕና ልቀት ነው፣ የፐርሶናል ዲቨሎፕመንት እሱንም ከዚህ በፊት ፐርሰናል ዲቨሎፕመንት የሚል መጽሐፍ ታትሞ ቀርቧል። እሱም ገበያ ላይ ነው። ከ2008 ወደዚህ ያሉ መጽሐፍቶችን በኦንላይን ማሳተም በጣም ተለምዷል። ኦንላይን ላይ በተለይ ውጭ ሀገር ለሚገኙ አንባቢዎች ሊንፐብ ዶት ኮም ገብተው ቢፈልጉ ማግኘት ይችላሉ፣ በቀላሉ ማለት ነው። እነዚህ መጽሐፍት እነማን ናቸው? ስለዚህ በአስር ደቂቃ ውስጥ ያለው አምስት መጽሐፍት ብናይ ሌሎችን ቀስ እያልን በቀጣይ እናቀርባለን ማለት ነው። ዛሬ ዝርዝራቸውን እስኪ አርባውን ዝርዝር እናስቀምጥ። አርባዎቹ መጽሐፍት እነማን ናቸው? ሊበዛ ይችላል ግን፣ አንድ ሰው በተለይ በወጣትነት ጊዜው በ21 ዓመት ላይ ይሄን አይነት ሀሳብ ወስዶ እነዚህ መጽሐፍት ቢያነብ የተሻለ ነው። ወደዛ ወደዚህ ከማለት ብዙ ሀሳቦች ላይ ረገጥ ከማለት ወደ ፐርሰናል ፋይናንስ መጽሐፍት ላይ አተኩረን ከዚህ ውስጥ ደግሞ እነዚህ መጽሐፍት እየመረጥን ብዙ ምርጫዎች ስለሚኖሩ ማለት ነው በሺዎች መጽሐፍት አሉ ዓለም ላይ ኦፍ ኮርስ የተጻፉ በዚህ ርዕስ ዙሪያ። አሁን ግን እንደኛ ቲንክ ኤን ግሮ ሪች፣ ዘ ሪቸስት ማን ኢን ባቢለን፣ ዘ ሚሊየነሪ ኔክስት ዶር፣ ዘ ቶታል ማኒ ሜክ ኦቨር፣ ሪች ዳድ ፑር ዳድ፣ ዲ ኢንቴሊጀንት ኢንቨስተር፣ ዩር መኒ ኦር ዩር ላይፍ

ምርቃት የሚባልም ባህል ስላለን መጨረሻ ላይ በሚኒማሊስት ኢንተርፕርነር ብለን እነዚህን አርባ መጽሐፍት ባጭሩ እየጋበዝን አንባቢ የትኛው መጽሐፍ ለእኔ ህይወት ልምድ ለእኔ ክህሎት የተማርኩበት ፊልድ ባህሬ የትኛው ጋር ይቀራረባል በሚል ሊመርጥ ይችላል። መርጦም ዲቴሉን መጽሐፉን ገዝቶ አንብቦ ህይወቱን መቀየር ይችላል እና መጽሐፍት ህይወት ለመቀየር እጅግ በጣም ወሳኝ ነገራቸውን መሆኑ አምነን እዛ ላይ እንዳተኩር የሚል ዝግጅት ነው ይዘንላቸው የቀረብ ነው። ስለዚህ አሁን ላይ አምስት መጽሐፍቶቹ እነማን ናቸው የሚሉትን በጋራ እናያለን። አብራችሁ ቆዩ። የመጀመሪያው የምናየው መጽሐፍ ቅድም እንደጠቀስ ነው ቲንክ ን ግሮ ሪች፣ ናፖሊዮን ሂል በጣም ታዋቂ የአሜሪካን ጸሐፊ ነው። ወደ 13 የሚሆኑ ከስብ ለመጻህፍቶችን ጽፏል። በጣም ተወዳጅ የሆነለት ና መሪ የሆነለት ግን ቲንክ ኤንድ ግሮ ሪች ነው። አስበ ሀብታም ሁን ለ20 ዓመታት 500 የሚሆኑ የአሜሪካ ስኬታማ ያላቸውን ግለሰቦች የሄዱበትን መንገድ በማስታወስ በመጠየቅ በመመርመር የቀረበ መጽሐፍ ነው እና በብዛት ሰዎች ስኬት ላይ እንደደረሱ ለሚለው ሂደት እና መቋጫ ነፍት ያቀረባቸውን ሀሳቦች ነው ያቀረበበት፣ ናፖሊዮን ሂል። ስለዚህ በጣም የተነበበ ታዋቂ መጽሐፍ ነው። በእርግጥ ግን ወጣቱ አሁን እዚህ መጽሐፍ ላይ ከጊዜው ቀስ ያለ በሂደት ማንበብ ቢሞከር በጣም ጠቃሚ ነው። ስለዚህ መጽሐፍ ውስጥ አንድ ሰው ያለመሆን ሀሳብ ለመድረስ እዛ ላይ ስኬታማ ለመሆን መጀመሪያ ምኞት ያስፈልገዋል። መመኘት ጥሩ፣ ተመኝ እንድታገኝ ይላል አገረ ሰው። ግልጽ የሆነ የሀብት መጠን እሱን ለማግኘት ያለን ጽኑ የሆነ ፍላጎት ወይም ስኬት መነሻው ነው ያን መመኘት ማለት ነው። እና ይህንን ምኞት በጽሁፍ ማስፈር በየቀኑ በማንበብ እሱንም ለማሳካት እቅድ በማውጣት ወደ እምነት መቀየር። እንግዲህ እምነት ቀላል ነገር አይደለም። መነሻው ሁሉ ነገር ዲዛይር ወይም ምኞት ነው ይላል። ከዛም ቀጥሎ ከምኞት ቀጥሎ እንግዲህ የያዝነውን ነገር ወደ እምነት እናዘዋውረዋለን። እምነት ደግሞ ግባችን ለማሳካት እንደሚችል ሁሉ ሙሉ በሙሉ ማመን ወሳኝ የሆነ ነገር ነው። ይህ በራስ ሀሳብ በጣም ጥልቅ የሆነ ሀሳብን መያዝ ይህንን አጠናክሮ ደግሞ አዎንታዊ መግለጫን ወይም አውንታዊ ሀሳብን ለራስ በመንገር ደጋግሞ በማሳመን እዛ ትኩረት ውስጥ ራስን ፈልጎ ማግኘት ማለት ነው። ልክ እንደዚህ ደግሞ ቀጥሎ ራስን ማነሳሳት እንደሚያስፈልግ ይጠቅሳል በዝርዝር ምን ማለት እንደሆነም ያብራራል። ልዩ እውቀት ብዙ ጊዜ ወደ ሀብት መስመር በምንሄድበት ጊዜ በጣም የተደራጀ እና በጥናት የተደገፈ የንባብ ተግባራዊ ሊሆን የሚችል እውቀት መያዝ እንዳለብን ይጠቅሳል። ስለዚህ እውቀት በጣም መሰረታዊ ነገር ነው ማለት ነው። ምናብ ኢማጂኔሽን፣ ከሁሉም በላይ አሁንም አስፈላጊ ሆኖ ቀርቧል። ግባችን በአእምሮም ውስጥ ሆነ በግልጽ የማየትና እሱን ለማሳካት አዳዲስ መንገዶችን የመፍጠር ችሎታን ማዳበር ኢማጂኔሽን የሚለው መጽሐፉ በዝርዝር የተጠቀሰ ነገር ነው። ምን ማለት እንደሆነ ኢማጂኔሽን በብዛት ስናነበው ትርጉሙን እንዛው እናገኘዋለን ማለት ነው። የተደራጀ እቅድ፣ አሁንም ያሰብነውን ምናብ ለማሳካት ያለ እቅድ መሆን ስለሌለበት ስለማይችልም፣ ግባችን ለማሳካት ዝርዝር እና ተግባራዊ የሆነ እቅድ ማውጣትን እንደ አንድ መስፈርት ያስቀምጠዋል ማለት ነው። ውሳኔ፣ በጣም አስፈላጊ የሆነ ዝርዝር የሚያስፈልገውም ጉዳይ ነው። ግባችንን በተመለከተ በፍጥነት የመወሰንና ውሳኔያችንን የመቀየር ዝንባሌን ማስወገድ ሁሉ። አንዳንዴ ሰው ለመወሰን በጣም ይፈራል፣ እሱንም ደግሞ የመተው ነገር አለ እና ውሳኔ በጣም መሰረታዊ ነገር ነው። ጽናት፣ የታወቀ ነው። የአእምሮ ኃይል፣ ንዑስ አእምሮ፣ ሳብኮንሸስ ማይንድ በተደጋጋሚ የሚነገር የሚጠቀስ ነገር ነው። ዋናው አእምሯችን እራሱ ብሬንን መጠቀም ከዛም ባሻገር ደግሞ ስድስተኛ ስሜት ወይም ሲክስ ሴንስ ብሎ የሚጠቅሳቸውን ነገሮች አሉ። ስለዚህ መጽሐፉ አጠቃላይ አስበህ ሀብታም ሁን ሰዎች ወደ ሀብትና ስኬት በአብዛኛው በአእምሯችን ኃይል ሊገኝ የሚችል በጽኑ ምኞትና በተከታታይ ጥረት ላይ የተመሰረተ መሆኑን የሚያሳይ መጽሐፍ ነው። አካችሁ ዛሬ ነገ ሳትሉ ሚሊኔ ነበብ የሚገባው መጽሐፍ እንደሆነ ነው የምንመክረው። ቀጣይ ሁለተኛው ዘ ሪቼስት ማን ኢን ባቢለን እኔም በጣም ከሳቦች መጽሐፍት አንዱ ነው። ጠብቄው አላቅም። ምክንያቱም ብዙ ጊዜ ባቢለን ሲባል ከባቢለን ብዙ መጥፎ ነገር እንጂ እንደዚህ አይነት ሀሳብ ይውጣል ብለን አናስብም ነበር በልጅነታችን ና ባቢለን ክላሰን የተባለ ጸሀፊ በጥንታዊቷ ባቢሎን ውስጥ በተዘጋጁ የታሰቡ ተረቶችን ታሳቢ በማድረግ የገንዘብ አስተዳደር ምን እንደሚመስል በወቅቱ ሀብትን ለማሳደግ እና እያደጉ ለመሄድ ጠቃሚ ነገር ምንድን ነው የሚለውን የሚገልጽልን፣ በተለይ በግል ፋይናንስ ውስጥ በጣም ቀዳሚ የሆነ መጽሐፍ ነው። ባጭሩ መጽሐፉ ስለምንድን ነው የሚያወራው? ያው ገንዘብ መቆጠብ ምን ማለት እንደሆነ ከጥንት ጀምሮ በምን መልኩ ገንዘብ መቆጠብ ምን ማለት እንደሆነ ነው የሚያስተምረን። በተቻለ መጠን አስረኛው ወርቅህን አስራት ክፈል እንደሚባለው ሁሉ አሁንም አስረኛውን እጅ ለቁጠባ ማዋል እንዳለብን፣ ጥንቃቄ በጣም እንደሚያስፈልግ፣ በገንዘብ ጉዞ ሕይወት ውስጥ በጣም እንደሚያስፈልግ ጥበብ የተሞላበት ኢንቨስትመንት ወይም ደግሞ መዋለ ንዋይ ማፍሰስ በጣም አስፈላጊ እንደሆነ አደጋዎችን የማወቅና አስቀድሞ እንዲሁም የመቆጣጠር መፍትሄ ማበጀት ሀሳቦችን ያቀርባል። የግል እድገት፣ ራስን ማሳደግ፣ ለራስህ ዋጋ መክፈል፣ ራስን ከብዝበዛ መጠበቅ፣ ሀብትን ማፍራት፣ ሀብትን መፍጠር፣ ጠንክሮ መስራት፣ ትውልድ ተሻጋሪ የሆነ ሀብትና ሀሳብን ማመንጨት መፍጠር እነዚህን ሀሳቦች በዝርዝር በምሳሌ በወቅቱ በነበረው የባቢሎን በምትባል ከተማ ውስጥ የነበሩ የተለያየ ስራ ዘርፍ ያሉ ግለሰቦች እንዴት እንዲኖር እንደነበረ አንዱ አናጪ፣ አንዱ ቀራጭ፣ አንዱ ነጋዴ፣ አንዱ ቀለም ቀቢ፣ አንዱ ጸሐፊ፣ አንዱ የንጉስ ተቀጣሪ፣ አንዱ አማካሪ የእነዚህ ስብጥር ምን ይመስል እንደነበር የሚነግረን መጽሐፍ ነው እና እውነት ለመናገር በጣም ሊነበብ የሚገባው በተለይ በፐርሶናል ፋይናንስ መጽሐፍት ቀዳሚ ከሚሆኑት መጽሐፍ አንዱ ስለሆነ ማለት ነው። በተለይ በአማርኛም ሆነ በተለያዩ ቋንቋዎችም ተተርጉሞ የቀረበ ነው። ሶስተኛው ዘ ሚሊነሪ ኔክስት ዶር፣ አሁንም እንዲሁ ያልጠበቅ ነውና ስንገምት ከነበረው ነገር ሌላ እይታ የሚሰጠን መጽሐፍ ነው። ብዙ ጊዜ ሚሊነር ወይም ባለሀብት ስንል አሜሪካ ውስጥ ይህ ውድ መኪና የሚነዱ ውድ መኖሪያ ቤት ውስጥ የሚኖሩ ሰዎች ሳይሆኑ ምናልባትም ጎረቤቶቻችን ሊሆኑ ይችላሉ፣ አቅራቢያችን የሚገኙ ሰዎች ናቸው። ምክንያቱም ባላቸው የቁጠባ የልማድ ዲስፕሊን አማካኝነት ገንዘባቸውን የት ላይ እንደሚያውሉት፣ ምን ላይ መዋል እንዳለባቸው፣ ምን እንደሚሰሩ፣ የቅንጦት ነገርና ውድ ነገሮች ላይ ገንዘብ መዋል ሳይሆን በጣም ራሳቸውን ገቢ ማሳደግ የሚችሉ ጉዳዮች ላይ በመዋል ገቢን በማስፋት ሚሊዮነር ከአንድ ሚሊዮን ዶላር በላይ ያላቸው ግለሰቦችን ብዛት በጥናት የተደገፈ መጽሐፍ ነው ማለት ነው። እና ብዙዎቹ አሜሪካ ውስጥ ያሉ ከአንድ ሚሊዮን ዶላር በላይ ያላቸው ግለሰቦች ያላቸው ባህሪ ይህንን ይመስላል የሚል በጥናት የተደገፈ መጽሐፍ ነው። ብዙዎቹ ከገቢያቸው በታች ይኖራሉ። ጊዜያቸውን ጉልበታቸውንና ገንዘባቸውን በአግባቡ ይጠቀማሉ። የገንዘብ ነፃነትን ከማሳየት የበለጠ ዋጋ አይኖራቸውም። ምክንያቱም ገንዘብ ሁል ጊዜ ለገንዘብ ባሪያ ሆኖ እድሜ ልክ ሲያሳድዱት ከመኖር ይልቅ ይላሉ። የገንዘብ ነፃነትን ለማግኘት በጣም ይተጋሉ ማለት ነው። ለልጆቻቸው የኢኮኖሚ ድጋፍ ዝም ብሎ መስጠት ሳይሆን በጣም ጠንካራ ሆኖ እንዲሰሩ የሚያበረታቱ ወላጆች ናቸው ማለት ነው። በአጠቃላይ ውድ መኪናና እጅግ በጣም ቅንጡ የሆነ ነገር የሚወዱ ሰዎች በዛው ልክ እዳ ውስጥ እንዳሉ በማመን በተቻለ መጠን አብዛኛው የአሜሪካ ከአንድ ሚሊዮን ዶላር በላይ ያላቸው እነዚህ ግለሰቦች ውድ የሆነ እጅግ በጣም ውድ የሆነ መኪና እንደማይነዱ ውድ የሆነ ላግዠሪ የሆነ ቤት ውስጥ እንደማይኖሩ ያሳያል እና በጣም የሚስብ በጣም ሊነበብ የሚገባው መጽሐፍ ስለሆነ አሁንም ዘ ሚሊዮነሪ ኔክስት ዶርን እንድታነቡት በአክብሮት እንጋብዛለን። አራተኛው ዘ ቶታል መኒ ሜክ ኦቨር ዴቪድ ራምሴ የተጻፈ ሲሆን መጽሐፉ በጣም አሁንም ከዚህ ቶፕ ፋይፍ ውስጥ ሊገቡ ይችላል ከሚባል መጽሐፍ ነው። የገንዘብ ሕይወት ሙሉ በሙሉ ለመለወጥ እና የረዥም ጊዜ የገንዘብ ነጻነትን ለማግኘት ተግባራዊ እና ቀጥተኛ የሆነ መመሪያን የሚሰጥ መጽሐፍ ተብሎ ነው የሚጠቀሰው በተለይ በሰባት ደረጃዎች አድርጎ ያስቀመጣቸው የቤቢ ስቴፕስ ያላቸው አሉ እነሱን በተለይ በአጭሩ በማየት እና መጽሐፉን ደግሞ ዝርዝሩን በማንበብ በጣም አስፈላጊ የሆነ አጠቃላይ የገንዘብን ምንነት ሂደት የሚያስረዳ መጽሐፍ ነው ማለት ነው። የመጽሐፉ ዋና መልእክት የገንዘብ ስኬት በአብዛኛው በባህሪና በልማዶች፣ ሀቢትና ሞር ካራክተር ላይ ያተኮሩ እንደሆኑ እንጂ በጣም ውስብስብ የሆነ እጅግ የተጋነነ እጅግ በጣም ይሄ ሚስጥራዊ የሚባል ስልት እንደሌለው ለማሳየት ይሞክራል ና ዕዳን እንደ ትልቅ የገንዘብ እንቅፋት አድርጎ ይመለከተዋል። እና በተቻለ መጠን በተቻለ ፍጥነት ከሱ ለመውጣት አጥብቆ በተጋጋሚ ይመክራል ማለት ነው። ስለዚህ ሰባት ስቴፖች አሉ፣ እነሱን መጽሐፉ ላይ ታገኙታላችሁ። አሁንም በጣም ሊነበብ የሚችል ስለ በጀት ማውጣት፣ አስፈላጊ ወጪዎችን ማሳነስ በተለይ በሁል ጊዜም በፋይናንስ ትምህርት ውስጥ ወጪዎች ምንድን ናቸው፣ አንድ ሰው ትራክ ዩር ኤክስፔንስ ይለም፣ እንዲሁም አፕሊኬሽኖችም አሉ መተግበሪያዎች እነሱን በማየት አንድ ሰው በቀን ውስጥ በሳምንት ውስጥ በወር ውስጥ ምን አወጣ፣ አጠቃላይ ወጪዎቹ ምን ምን ላይ ነው የዋሉት ብሎ ማወቅ እንዳለበት ይጠቅሳል። እና ዘ ቶታል ማኒ ሜኮቨር አራተኛ የተጋበዘ መጽሐፍ ነው ለዛሬው ያስቀመጥነው። አምስተኛው መጽሐፍ በጣም ተወዳጅ በጣም ተነባቢ በብዙ ዓለማት የተነበበ መጽሐፍ ያው የምናውቀው ሮበርት ኪዮስኪ ኪያስኪ ደ ሪች ዳድ ፑር ዳድ ማንም ብዙ ሰው የምናውቀው መጽሐፍ ነው። በየመንገዱ የምናገኘው ነው። ግን በተቻለ መጠን እንደ አይነት ሰዎችም ከመናቅ ይልቅ ቀርቦ ምንድን ነው እስኪ የሚለው ብሎ ማንበብ እና ያንን በወረቀት ይዞ በኖት ይዞ እስኪል ማዳበር የሚያስችል መጽሐፍ ነው። አምስተኛው ሪች ዳድ ፑር ዳድ። እንግዲህ ሰውየው ብዙ አመት የስራ ልምድ ከመንግስትም ውስጥ በሚሊታሪ ውስጥ የሰራ በራሱ ጊዜ ራሱን እያስተማረ እያሳደገ፣ በተለይ ከአባቱ ከወላጅ አባቱ ያየውን አባቱ ጎበዝሁን ተማር የሚሉትን በመውሰድ ሴም ታይም ደግሞ የጓደኛው አባት እንደዚህ ኢንቨስት አድርግ እችን አንድ ቆጥብና ሶስት አድርጋት፣ ያችን ነው ግዛ ሽጥ፣ ይህን የሚል ደግሞ እስኪል የነገረውን አባት በመውሰድ ሪች ዳድ ፑር ዳድ መጽሐፍ አሁንም በጣም ጣፋጭ የሚነበብ መጽሐፍ ነው እና ብዙ ጊዜ አሴት ና ሊያቢሊቲ የሚባሉ በፋይናንስ ትምህርት ውስጥ ውዝግብ ቢያስነሳም እንኳ ሮበርት አሴት የሚለው ማንኛውም ማንኛውም ከኪሳችን ወደ ኪሳችን ገንዘብ የሚያስገባ ነገር አሴት ነው። ማንኛውም ከኪሳችን ገንዘብ የሚያስወጣ ነገር ደግሞ ሊያቢሊቲ ነው እና በዚህ ብዙ ክርክር ያስነሳል። እሱ ብዙ ጊዜ ቤትን ሊያቢሊቲ ምክንያት ሁሌም ቤት በጣም ውድ ከሆነ ና ከኪሳችን ውስጥ ብዙ ገንዘብ የሚያወጣ ከሆነ ሊያቢሊቲ ነው። ማንኛውም ነገር ገንዘብ ወደ ኪሳችን የሚያስገባ ከሆነ አሴት ነው። ስለዚህ በእውቀት ገንዘብ እውቀትን በመውሰድ አንድ ሰው አሴቱን ማስፋት እንዳለበት ና ለገንዘብ ከመስራት ይልቅ ገንዘብ ለእኛ እንዲሰራ የሚያስተምር የሚያነቃቃ፣ ትንሽ ንቁ ሆነን ኮንሽስ ሆነን እንድንኖር የሚያስችል መጽሐፍ ነው የምናውቃቸውን የአራቱን የገንዘብ ፍሰት ካሽ ፍሎ ኳድራንት ብሎ ያስቀመጣቸውን በዚሁ በምስል ላይ ታዩታላችሁ። ተቀጣሪ አለ፣ ራሱን ቀጥሮ የሚሰራ አለ፣ የንግድ ባለቤት አለ፣ ሀብታም ነው የሚባለው ቢዝነስማን ማለት ነው። ባለጸጋ ብሎ አራት ያስቀምጣቸዋል። ተቀጣሪ ማለት ሁልጊዜም ለአንድ ድርጅት የሚሰራ ገንዘቡ የሚኖረው ሁሌ እሱ ሲሰራና እሱ ሲኖር ነው። ታይሙ ሁሌም ከገንዘብ ጋር የተያያዘ ነው። ራሱን ቀጣሪ ደግሞ ብዙ ጊዜ ሐኪም ሆኖ ለምሳሌ የራሱን ክሊኒክ የከፈተ የራሱን የህግ ፈርም ጠበቃ ሆኖ የከፈተ እሱ ሲኖር ገንዘቡ አለ። ግን ራሱን የቀጠረው ሴልፍ ኤምፕሎይድ ነው። እዚህም ላይም ጥንቃቄ ይፈልጋል። ምክንያቱም አንተ በሌለ ሰዓት፣ አንቺ በሌለ ሰዓት አንድ ቀን ያ ገንዘብ አይኖርም ማለት ነው። ራስን መቅጠር በተደጋጋሚ የተሻለ ነው ከተቀጣሪ። ግን አንተ ከሌለ አንቺ ከሌለሽ ቢዝነሱ ወይም ያ ቋሚ ገቢ አይኖርም ማለት ነው። አራተኛው እና ሶስተኛው እና አራተኛው የምናያቸው ደግሞ ንግድ ያለው ቢዝነስማን፣ ብዙ ጊዜ ሰው ይቀጥራል፣ ብዙ ሰው ይቀጥራል። ሰው በሰዎች ዲፔንድ የሆነ ነገር ነው። ከዛ አልፎ ግን አንድ ሰው ባለጸጋ መሆን እንዳለበት ኢንቨስተር ሆኖ ጥሪት በማካበት ገንዘቡ ለሌላ ገንዘብ እየሰራ እንዲኖር የሚያስችል የህይወት ተሞክሮውን በጥናት በተግባር የተገለጸ መጽሐፍ ነው። እና ስለዚህ አሁን ዛሬ ያየናቸው አምስቱ መጽሐፍት ቲን ኬን ግሮው ሪች፣ ዘ ሪቸስት ማን ኢን ባቢሎን፣ ዘ ሚሊዮነሪ ኔክስት ዶር፣ ቶታል ማኒ ሜኮቨር፣ ሪች ዳድ ፑር ዳድ። ስለዚህ ዛሬ የናቸው አምስቱ መጽሐፍት ቲን ኬን ግሮው ሪች፣ ሪቸስት ማን ኢን ባቢሎን፣ ዘ ሚሊዮነሪ ኔክስት ዶር፣ ቶታል ማኒ ሜኮቨር፣ ሪች ዳድ ፑር ዳድ ናቸው። አምስቱን በትንሽ ደቂቃ ለማየት ሞክረናል። እነዚህ መጽሕፍት ፈልገን ውጭ ሀገር ብንኖር ከሆነ ሄደን ገዝተን ቁጭ ብለን ኖት እያያዝን እያነበብን ጊዜያችንን ብናሳልፍ እጅግ በጣም ውጤታማ ፍሩትፉል እንደምንሆን በእርግጠኝነት ነው የምናገረው። ይህ መጽሐፍ ደግሞ አጠቃላይ ተጨምቆ የግለሰባዊ ብልጽግና በሚል በአማርኛ ቀርቦልናል። ማንበብ ትችላለን፣ መግዛት እንችላለን። በቀጣይም ሙሉ መጽሐፉ በኦዲዮ ይቀርብ ይችላል፣ ግን እስከዛው ድረስ ኦንላይን ማግኘት እንችላለን። ሰላም፣ ቆዩልን። እጅግ አድርገን እናመሰግናለን። በቀጣይ ደግሞ አምስቱ መጽሐፍት ይዘን የምንቀርብ ይሆናል። እናመሰግናለን።